ወርቅ ላበደረ ጠጠር ክፍል ዘጠኝ እነሆ ተጀመረ። የትግራይ ሕዝብ ለህወት የሐሰት ፕሮፓጋንዳ አዲስ አይደለም። ህወት በትግራይ ሕዝብ ደም የፖለቲካ ቁማር ሲጫወት ይህ የመጀመሪያ አይደለም። የራሱ ልጆች በሰለጥኑ አገራት አንቀባሩ እያኖረ የዳሁን የትግራይ ወጣት ለእሳት ሲዳርገው ይህ ለመጀመሪያ ጊዜም አይደለም። ታጋጆች በታገቱ ጊዜ ያጋጠማቸውን እንዳጫወት ከሆነ የትግራይ ሕዝብ በሆነው ነገር ሁሉ አዝኗል። ነገር ግን ቀላል የማይባል ህዝብ ደግሞ በሐሰብ ፕሮፓጋንዳና ሲሰበክለት ከነበረው የዘረኝነት መርዝ ባለመፈወሱ ስራዊቱን የማናናቅ የማጥላላት የመቀለድና የማሾፍ ችግሮች ከጥቅምት 24 2013 ዓመተ ምህረት በፊት የሚስተዋሉ ነበር በአንዳንድ ቦታዎች በግለሰቦችና በተቆራረጠ መልኩ ቢሆን ስራዊቱ ምን አደረጋቸው የሚሉ ተቃውሞዎች ሲነሱ በልዩ ኃይሉና በሚሊሻው በመበተን የከፋ ስራቸውን እንደቀጠሉበት የሰሜን ዕዝ አባላት አጫውተውኛል ከጥቅምት 24 2013 ዓመተ ምህረት በኋላ ግን በትግራይ ክልል ከሰሜን ዕዝ መከላከያ ሰራዊት አባላት ጋር በተለይም ትግርኛ ተናጋሪ ካልሆኑ አባላት ጋር ትዳር መስርተው ወልደው ከብደው ይኖሩ የነበሩትን ሁሉ ማሸማቀቅ የተለመደ ሆኖ ነበር። በውሃት ልዩ ኃይልና ሚሊሻ ይነቀፋሉ፣ ይሰድባሉ። የብልጽግና ደጋፊ እየተባሉ ዛቻና ማስፈራሪያ ስለሚደርስባቸው ለስነ ልቦና ጉዳት የተዳረጉ እንደነበሯቸው አጫውቶኛል። የውሃት ልዩ ኃይልና ሚሊሻ ታጓጆችን ከአብይ አዲ አውጥቶ በሚወስድበት ወቅት በመንገድ ላይ የነበሩት የትግራይ እናቶች በእጅጉ ያዝኖ ነበር። በተለይ ደግሞ ከአብይ አዲ ወደ ሐሙሴት የሚወስደው መንገድ አንድ ቦታ ላይ ደረታቸውን እየደቁ ያለቀሱ እናት ነበሩ። እኚህ እናት ያላቸውን እንጀራ በጥሬ ጨው በተን አድርገው ለሁሉም ማደረስ ባይችሉም የቻሉትን ግን አድርገዋል። ታግተው ከነበሩት የሥራዊት አባላት ውስጥ የያዘውን ብርድ ልብስ ይሰጣቸው ነበር። ሥራዊታችን በኋት የክደት ጥቃት ተፈጽሞበትና ታግቶ በነበረበት ውንቁ ወቅት እንኳን የያዘውን ልብስ ምን ያደርግልኛል ብሎ ለእናቶችና ለሴቶች እየሰጠ ነው የቀጠለው። የሃይማኖት አባቶች ሰማይ ተቀደደ ቢሉት ሽማግሌ ይሰፋዋል አለ ይባላል። ይህ አባባል ሽማግሌዎች በኢትዮጵያውያን ዘንድ ለሀገር እና ለወገን የሚከብድ ችግር ቢመጣ እንኳን ሽማግሌዎች ስላሉ እነሱ ይፈቱታል ለማለት የተነገረ ነው። በትግራይ ክልል ያሉ ሃይማኖት አባቶችና የሀገር ሽማግሌዎች ይህንን የዋድ ድርጊት እያዩ እንደ አባት ምን ማድረግ እንደነበረባቸው ጠፍታቸው ነው ወይ ዝም ያሉት የሚል ሀሳብ በሰራዊቱ ይነሳ ነበር። ነገር ግን የሃይማኖት አባቶችና የአገር ሽማግሌዎች በዚህ ከባድ ወቅት በማወቅም ሆነ ባለማወቅ የውሃት መሳሪያ ሆነው የተገኙበት ሁኔታ ተስተውሏል። ለምሳሌ ለ22 ዓመታት ሰራዊቱ በክልሉ ሲኖር ምስጋና የማያውቀው ህወሀት በመቀሌና በአዲግራት የሚገኘውን የሰሜን ዕዝ አባላት የምስጋና ፕሮግራም አዘጋጅቻለሁና ለምሳ እንድትገኙልኝ ብሎ በዋናነት የላከው የሃይማኖት አባቶችን ሲሆን በሁሉም ካምፖች ለክልሉ ልዩ ኃይል ትጥቅ ፍቱና አስረክቡ ከዚያም ወደ አገራችሁ በሰላም ትሄዳላችሁ፣ ብለው የመጡት የሃይማኖት አባቶች ነበሩ። ሁኔታው ከተፈጠረ በኋላ በእንስሳት ሕክምና ኮሌ የተገኝተው ታጋቾችን ለማናገርና ለማጥናናት እንደሞክሩ የታጋቾችን ጥያቄ ወደ አመራሩ እንደሚወስዱ ቃል ገብተው ይሄዱ ቢሆንም ከዛ በኋላ ግን የውሃ ሽታ ሆነው ድርሽ ሳይሉ ቀርተዋል። በእኔ በጸሐፊው እይታና በክልሉ ከነበሩ አመራሮችና ሌሎች የሰራዊት አባላት እንደተረዳሁት ከሆነ በክልሉ የነበሩት የሃይማኖት አባቶችና የሀገር ሽማግሌዎች ከመጀመሪያው ሕወሓት ወደ ጦርነት ሊገባ ሲንደረደር ሲያዩ ጦርነት እንዳይከፍት መሥራት ነበረባቸው። ከጥቅምት 24 በኋላ ግን ሕወሓት ከዚህ ቀደም እንደለመደው ቀሳውስቱን በቀጥታ ትዕዛዝ ሰጥቶ ይሁን ቀሳውስት ያልሆኑትን ጥምጣምና ካባ እያለበሰ ካህናትን እያስመሰለ ሰርቶ እንደሆነ በተጨባጭ ባይታወቅም፣ በትጥቅ ትግሉ ወቅት በዋልድባ ገዳም ያፈረሰ ካህን እንደመነኮሰ አባት አስመስሎ በማስገባት ገዳሙና በአካባቢ የነበሩ የደርግ ሠራዊት ለመመለስ እንደጠቀመው በኋላም እንደ ትጥቅ እንደ ትልቅ ጀብዱ ተቆጥሮ በድምፅ ወያኔ ሬዲዮ በትረካ መልክ እንደቀረበው ማለት ነው። አሁንም በሰሜን እዝ በነበሩ የሰራዊት ካምፖች እጅ አንሰጥ ብለው በጽናት የቆሙ የጦር ክፍሎችን ለማግባባት የሃይማኖት አባቶችን አስመስሎ ልኮ ሊሆን እንደሚችል በክልሉ ለ23 ዓመታት በሰሜን እዝ ያገለግለ የሰራዊት አባል አጫውቶኛል። ያም ሆነ ይህ አንዳንድ ሽማግሌዎችና ሃይማኖት አባቶች ሰራዊቱ ለውሃት ልዩ ኃይል እጅ እንዲሰጥ ለማግባባት መሞከራቸው መከላከያ ሰራዊታችን ውስጥ ቅሬታን ፈጥሮ አልፏል። በእርግጥ ውሃት ቀደም ብሎም እሳ ውስጥን ሳይቀር የድርጅት አባል እያደረገ በተዋጊም በድርጅት አባልነትን ይጠቀም እንደነበረም ይታወቃል። በእርግጥ በሕዝብ መሃል ብዙ አገር ወዳድና ርቆ አሳቢ ዜጎች ቢኖሩም አውቆም ይሁን ሳያውቁ የውሃትን አጀንዳ የሚያስፈጽሙ የሃይማኖት አባቶችና ሽማግሌዎች እንደነበሩ ነው የሚያሳዩ። ለምሳሌ በዓብይ ዓዲ ቴክኒክና ሙያ ኮሌጅ በበር ጥበቃ ላይ ከነበሩት ሚሊሻዎች ውስጥ የነበሩ አንድ መስቀል የያዙ ቄስ ነበሩ። እኛ የሃይማኖት አባት ኮሌጅ በር ላይ ሆነው ህወሀት ያስታጠቃቸውን ትላሽን ኮፍ አንግተው ታጋጆችን የሚጠብቁና በአንድ እጃቸው ደግሞ ኢየሱስ ክርስቶስ የሰላምና የፍቅር መስቀል ይዘው እንደነበር አይተናል ብለው የዚህ የግብ ታሪክ ገፈት ቀማሽ የሆኑት አመራሮችን አባላት አጫውተውኛል። ይህ ሁሉ እንግዲህ ሀገራችን እንደ ሀገር ቆማ እንድትቀጥል ከፍተኛ መስፋትነት ከፍሎና እየከፈለ ባለው የሰሜን እስ የመከላከያ ስርዓት ላይ በውሀት የተፈጸመውን ግፍ በጥቂቱ ቢሆን ለማሳየት እንጂ ሁሉም ይገለጽ ቢባል በራሱ አንድ መጽሐፍ እንደሚወጣው አጠራጥሩ። በቀን በብርሃን የምስጋና ፕሮግራም ብሎ ምሳ ጋብ፣ በሌሊት ደግሞ ሰራዊቱን ለእርድ በማዘጋጀት የተሰራው አሳዛኝ የክህደት ስራ መነሻውም መድረሻውም ውል የሌለውና ልዩነቶችን በጠረጴዛ ዙሪያ ከመፍታት ይልቅ የትናንትንና የዛሬ ልዩነትን ጠንቅቆ ያለመረዳት ኋላ ቀር አስተሳሰብ የወለደው የዝቅጠት ውጤት ይመስለኛል። በልዩ ኃይሉ በኩል ያገታችን የሰሜን ዕዝ አባላት ከመቀሌ ጀምሮ የነበረውን የሰራዊት አባላት እንግልት ታሪክ በሰራዊቱ ላይ ያደረሰውን የአካል፣ የስነ ልቦናና ሌሎች ጉዳቶች በማንሳት በጥላቻና በዘረኝነት ላይ ተመሥርቶ የሚደረግ ማንኛውም እኩይ ተግባር። ክቡራና አድማጮቻችን ለተከታታይ ዘጠኝ ክፍሎች ወርቅ ላበደረ ጠጠር በሚል ርዕስ የቀረበላችሁ በመስዋዕትነት የጸናው ድልድይ ከሚለው መጽሐፍ ላይ የተቀነጨበ አንድ ታሪካዊ ሂደትና ክስተት ነው። ስለተከታተላችሁን እናመሰግናለን። Yeah.